እንዴት ናቸው? ደህና ናቸው ወይ? ዛሬ የስምንተኛ ክፍል ሚኒስትሪ ማትማቲክስ አብረን እንሰራለን። ስለዚህ ከአንደኛ ጥያቄ ስንነሳ ዊች ዋን ኦፍ ዘ ፎሎንግ ስ ትሩ አባት ቱ ሴት ኤስ ንድ ቲ ሃፍ ኢኳል ነምበር ኦፍ ኤለመንት ይላል። ስለዚህ ሁለት ኤሌመንቶች ወይ ደግሞ ሁለት ሴቶች ኢኳል ነምበር ካላቸው ወይ ደግሞ ሴም ናምበር ኦፍ ኤለመንት ካላቸው አር ኢኩቫለንት ነው የሚባሉት ማለት ነው። ሁለተኛው ጥያቄ ኮንሲደር ፎሎዊንግ ቬን ዲያግራም ሴትስ ኤስ እን ስና አለ ኔት ጠየቀው ኦን ቬን ዲያግራም ንግ ኢንተርሴክሽን ስንል በሁለቱም ውስጥ ያሉ ቁጥሮች ማለት ነው እ ውስጥ

ከዚህ ጋር ተነስተን ኦል ሆል ነምበርስ አር ናቹራል ነምበር ይላል፣ ይሄ አይደለም። ኦል ናቹራል ነምበርስ አር ናት ሆል ነምበር ይላል፣ ይሄም ትሩ አይደለም። ኤ ኮሌክሽን ኦፍ ናቹራል ነምበር ኤንድ 0 ኢስ ሆል ነምበር ይላል። ስለዚህ ሶስተኛው ሲ ነው የሚሆነው ማለት ነው። አራተኛው ዋት ኢዝ ዘ ሴት ኦፍ ነምበርስ ኮንሲስትስ ኦፍ ናቹራል ነምበር ናቹራል ነምበር ቅድም እንዳልነው ከአንድ ይነሳል ዚሮ እና ኔጌቲቭ ነምበርስ ያለው ማለት ነው። ይሄ ደግሞ ኔጌቲቭ ነምበር ስንል ልክ ኔጌቲቭ ስሪ፣ ኔጌቲቭ ቱ፣ ኔጌቲቭ ዋን፣ ዚሮ፣ ዋን እያልን ብንሄድ ምንድን ነው የሚሆነው ማለት ነው? ኢንቲጀር ይሆናል ማለት ነው። አራተኛው ጥያቄ አምስተኛው ጥያቄ ዋት ዝ ፕሮዳክት ኦፍ ዲስ ነምበር፣ ይህም በማባዛት ነው የምናገኘው ኔጌቲቭ 63ችን ዘ ፎንግ ቪን ዘሪዘት የዚህ ሪዘልት ያለው የትኛው ሆነ ነው የሚለው። ስለዚህ የመጀመሪያው ስናባዛ ይሄኛውን የምናገኘው ኔጌቲፍ 17 ስድስት እናገኛለን። ቢ ላይ የምናገኘው ኔጌቲቭ 18 ሁ እናገኛለን። ሲ ላይ ስ ዲ ላይ ኔጌቲቭ 16 ነው። ስለዚህ ዳንሰሪስ ቢ። ጊቨን ቱ ናቹራል ነምበርስ ኤ ኤንድ ቢ ወን ዳዝ ዘ ሬሽዮ ኤ ሬሽዮ ቢ ኢዝ ሴድ ቱ ቢ ኢን ሲምፕለስት ፎርም ይላል። ስለዚህ ሲምፕለስት ፎርም ነው ለማለት ግሬተስት ኮመን ዲቫይዘሩ ወይ ደግሞ ጂሲ ዲዩምን መሆን አለበት አንድ መሆን አለበት። ስለዚህ ዳንሰሪስ ዲ ኮስሽን ነበር ኤት ዋት ፐርሰንት ኦፍ ስሪ ሀንድሬድ ኢኳል ቱ ኤቲን ይላል። ስለዚህ ይሄኛው ኤስ ፐርሰንት ኦፍ ሶስት መቶ ምን ይሆናል 18 ማለት ነው። ዜርፎር ኤስ ኦቨር ዋን ሀንድሬድ ታይምስ ስሪ ሀንድሬድ ኢኳልስ ቱ ኤቲን ዜሮ በዜሮ ሁሉ ይጠፋል። ስለዚህ ኤስ ኢኳልስ ቱ ኤቲ ኦቨር ስሪ

የመቶ ሰማንያ ዲፍረንስ አለው ማለት ነው። የመቶ ሰማንያ ዲፍረንስ። ስለዚህ ጥያቄው ኢፍ ዋት ኢዝ ዘ ፐርሰንት ዲክሪዝ ኦፍ ዘ ሴቪንግ ይላል። ስለዚህ ዲክሪዝ ኢን ሴቪንግ ዲቫይድድ ባይ ኦሪጂናሊ ሴቭ፣ የሚያደርግ የነበረው ኦሪጂናል ሴቭ በምን ማባዛት ነው? በመቶ ማባዛት ማለት ነው። ስለዚህ ዲክሪስ ሴቪንጉ መቶ ሰማንያ ነው፣ 180 ኦቨር ኦሪጅናሊ 480 ነበር ሴቭ የሚያደርገው ታይምስ 100 ማለት ነው። ዚ ይሄን በዚህ ብናጣፋው የምናገኘው 37 ነጥብ አምስት ማለት ነው። ፎር ዳ አንሰር ኢስ ቢ ነምበር 10 ይሄ ቢ ነው።

ኦፍ ኤ ሰርክል። ስለዚህ ሰርከን ፈረንስ ማለት ደግሞ ቱ ፓይ አር ማለት ነው። ለዚህ ዚ ውስጥ መተካት ነው። ዘን ቱ ፓይ ራዲየሱ አራትን የተሰጠን ዘን ፎር ኤይት ፓይ ሰንቲሜትር ማለት ነው። ዘን ኤሪያን የተጠየቀው እዚህ ጋር ዘን ሌንግዝ ታይምስ ዊድዝ ማለት ነው።

ኪዩ ኤስ ዚኳልስቱ ኤስ አር ጋር እኩል ነው ማለት ነው። ኪዩ ኤስ ከዚህ እስከዚህ እና ከዚህ እስከዚህ ያለው እኩል ነው ማለት ነው። ኪዩ ኤስ ኤስ አር ጋር እኩል ነው። ኤማን ሃስ ቱ ሬክታንጉላር ጋርደንስ ኦፍ ኢኳል ለንግዝ ኢንቱ ዲፍረንት ፕሌስስ ዜን ዊች ኦፍ ዘ ፎሎዊንግ ኢዝ ትሩ አባውት ዘ ጋርደን እዚ ጋ ምንድን ነው? ቱ ሬክታንጉላርስ ዊዝ ኢኳል ሳይድስ ወይ ደግሞ ኢኳል ሌንግዝን ያላቸው ን ዊድዛቸውም እንደገና ሌንግዝና ዊድዛቸው እኩል ነው። ስለዚህ የኮረስፖንዲንግ ሳይዳቸውም እኩል ነው ማለት ነው እና እንደገና ደግሞ ኮንግረንት ይሆናሉ ማለት ነው። ኮረስፖንዲንግ ሳይድስ አንግልስ ኦልሶ ኢኳል ይሆናል ማለት ነው።

ፕላስ ፋይቭ ይሄ ደግሞ የሚሰጠን ፊፍቲ ሲክስ ይሰጠናል። ስለዚህ እነዚህ እንቁጠራቸው አንድ ሁለት ሦስት አራት አምስት ስድስት ሰባት ስምንት ናቸው። ስለዚህ ለስምንት ስናካፍል ሰባት ነው ማለት ነው። ስለዚህ ሚኑ አቨሬጁም እንደመፈለግ ማለት ነው። አብሶሊት ቫሊዩ ነው ይሄኛው። ከአብሶሊት ቫሊዩ ሲወጣ ፖዚቲቭ ሆኖ ይወጣል። ፋይፍ ኦቨር ስሪ ይሆናል ማለት ነው። ኩዌሽን ቱኒ ዋን question 21 which one of uh, the following is ascending order ስለዚህ ascending order ከትንሽ ወደ ትልቅ እየሄደ የሚሄደው የትኛው ሆኖ ነው? ስለዚህ ለእያንዳንዱ ቁጥሮች ምን መፈለግ አለብን። ለምሳሌ ስሪ ኦቨር ቱ ወይ ደግሞ ቱ ኦቨር ስሪ ማለት 2 over 3 ማለት 0.667 እያለ ይቀጥላል።

ከዚሮ ፖይንት ፋይቭ ይሄ ደግሞ ከማን ያንሳል። ዚሮ ፖይንት ሲክስ ሲክስ ሰቨን ኢዝ ሌስ ዘን ቀጥሎ ይሄ ነው። ዋን ፖይንት ዋን ፎር ትሪ አንድ ጂሲ ኦልሶ ሌስ ዘን ዋን ፖይንት ቱ ማለት ነው። አሁን ወደ ደስ ማል ፖይንታችንን ኮንቨርት እናድርግ፣ ወደ መጀመሪያው ማለት ነው። ስለዚህ ይሄን የሰጠን ማለት እቺ ማለት ዋን ኦቨር ቱ ናት።

ፎ ኤልሲኤሙ ሰሳ ማለት ዋይ ስንት ይሆናል? ዋይ ኢስ ፎር ይሆናል። ስለዚህ ዚሮ ሲሆን ስ ዋይ ፎር ነው። ዋይ ዚሮ ሲሆን ይኛው ደግሞ ቱ ነው። ስለዚህ ኤ ግራፍ ማለት ነው። ስለዚህ ኤ ግራፍ ማንንነው ሪፕሬዘንት የሚያደርገው ይህን። ለምሳሌ ይህኛውን ብናይ ቢ ላይ ዚሮ ብናረግ ኔገቲቭ ኤክስ ዚኳልስ ፎር ነው። ስለዚ ኦ ኦቨርቱ በረግ ኤክስ ኔጌቲቭ ቱ ደግሞ በዚህ ጋር ነው ያለው። ስለዚህ በዚህ ጋር አላቋረጠም ማለት ነው። ለእያንዳንዱ ቼክ በማድረግ ማግኘት ትችላላችሁ። ስለዚህ ዘ አንሰር ኢስ ኤ ነው ማለት ነው። ኩዌስቲን 28 ኩዌስቲን 28 what is the solution of inequality ወደዚህ ጋር ብንወስድ 1 over two X greater than

ማንጎ ፕላስ 120 ን ይህን ቁጥር ወደዚህ ብንወስዶ 1080 ማይነስ 120 እኩል ይሆናል። ይህን ቁጥር ወደዚህ ብወስዶ 3 ኤም ይሆናል። 3 ኤም ይሆናል። ስለዚህ እሱን ደግሞ ስንቀንስ የምናገኘው ቁጥር 960 ይመጣል። ይሄ እዚኳልስቱ 3 ኤም ኦቨር 3

of ኮረስፖንዲንግ ሳይድስ። ስለዚህ ለምሳሌ ይሄኛውም ከዚህ ጋር ሲክስ ኦቨር ቱ እኩል ይሆናል፣ ትዌልቭ ኦቨር ፎር። ይሄ ስንት ይሰጠኛል? ስሪ ይሰጠኛል ማለት ነው። ለምሳሌ ይሄ ለዚህ ይሄ ለዚህ ባረግ አይመጡም ማለት ነው። እነዚህ ኮረስፖንዲንግ ሳይዳቸው እኩል ስላልሆነ ፎርድ አንሰር ኢስ ኤ ማለት ነው። ኩዌስችን ነምበር ሰርቲዋን ሰርቲዋን ሬሽዮ ኦፍ ዘ ኮረስፖንዲንግ ሳይድ ኦፍ ቱ ሲሚላር ትሪያንግል ኢስ ቱ። ስለዚህ የሁለቱ ሲሚላር የሆኑ ትሪያንግሎች ሳይዳቸው ቱ ቢሆን ዘን

ጂኦሜትሪካል ሚን ማለት ነው። ጂኦሜትሪካል ሚን መጠቀም እንችላለን። ዴርፎር ኤክስ ስኩዌር ኢስ ኢኳልስ ቱ ሙሉ ከዚህ እስከዚህ ማለት ኤቢ ታይምስ ኤዲ ኤቢ ማለት ስንደም አስራ ስድስት ሲባዛ በዘጠኝ ማለት ነው ይህ ደግሞ እኩል የሆነ ለመቶ አርባ አራት ይመጣል።

እኩል ይሄኛው ነው ማለት ነው x z y ነው የሚሆነው x z y d 35, the measurement of uh, 35 the figure below measurement of arc ad እችኛዋ arc ማለት uh, ነው 60 ናት። then uh, bc ማለት ደግሞ ይሄኛው አርባ ነው። what is the degree measure of APC? APC ማለት ነው። ይሄ ምንድነው የሚያሳየን የሁለት ኮርዶች ሁለት ኮርዶች በትሪያንግል ወይ በሰርክል ውስጥ ክሮስ ይደረራሩ ማለት ነው or very long ወርድ when two chords intersect inside circle the measure of the angle formed is half the sum of the measure of the

ሰርፌስ ኤሪያችን እያንዳንዱ፣ ለምሳሌ ከስር ያለውን ኤሪያ ዋን እንበል እችኛዋን እችን ኤሪያ ብንሰራት ኤሪያ ዋን ኢስ ፋይቭ ታይምስ ስሪ አስራ አምስት ነው። ስለዚህ ከላይና ከታች ደግሞ ኮንግረንትራቸው እኩል ናቸው። ስለዚህ በሁለት ሰላሳ ይሆናል። ቀጥሎ በዚህ ፊትለፊት በጎን በኩል ያለው ይሄ ማለት ስሪ ታይምስ ሲክስ ማለት ነው። ኤሪያ 2 ለመልሱ ሲክስ ታይምስ ስሪ 18 ነው። በጀርባ ስላለ ታይምስ ቱ ሰርቲ ሲክስ ይሆናል። ቀጥሎ በፊት ለፊት ያለው ይሄና ይሄ ከዚህ እስከዚህ ፋይፍ ነው። ከዚህ እስከዚህ ሲክስ ነው። ስለዚህ ኤሪያ ስሪ በል ፋይፍ ታይምስ ሲክስ ሰላሳ ነው። በጀርባም ስላለ ታይምስ ቱ ሲክስቲ ማለት ነው። እነዚህ መደመር ነው። ስለዚህ ኤሪያ 1 ፕላስ ኤሪያ ቱ ፕላስ ኤሪያ ስሪ ማለት ነው። ይህ ማለት ደግሞ 36 እና 60 ይሄኛው 66 6 126 ማለት ነው 126 ኤ ላይ ነው ያለው። ኦኬ this is a 38 a right circular cylinder ራይት ሰርኩላር ሲሊንደር ነው። እንደዚህ ማለት ነው። ሄት ኦፍ ሰበን ነው። ራዲየሷ 4 ዋት ኢዝ ዘ ቮሊዩም ኦፍ ሲሊንደር። ስለዚህ ቮሊዩም ኦፍ ሲሊንደር ደግሞ ምን እናቀው ነው which is equal to v is pi r square h ማለት ነው pi radius 4 16 ሲባዛ ለ7 ማለት which is equal to 112

ልክ ላይ ከሆኑ አራት ስምንት አስራ ሁለት እስከ ስልሳ ማለት ነው። ስለዚህ ምን ያህል ናቸው ለማለት ስለዚህ ምንድን ነው የምናደርገው ስልሳ ለአራት እናካፍል አስራ አምስት እናገኛለን። ስለዚህ ፕሮባቢሊቲያችን ምንድን ነው ማለት ነው? ፕሮባቢሊቲያችን አስራ አምስት ለስልሳ ዋን ኦቨር ፎር ማለት ነው ዲ ሶ ይህን ይመስል ነበር። ስለነበረ ጊዜ አመሰግናለሁ። ባይ ደናው ነው።